ያለሽደችአን ጠቃኔ፣ ችግር የለውም ሰሚራ። በቃ በችግርሽም ይሁን በምንም ጊዜ ይሁን እቺ ልጅ ብር አበድራሻለች አይደል? እንደሰማነው አበድራሻለች አይደል? አሁን ደግሞ ሌላ ምንም ልጅቷ ሌላ ችግር ምንም ተይው፣ የቤተሰቦቿንም

ሌባ አይደለም አልহামዱሊላ የወሰርኩትንም ሆነ ከዚህ በፊትም መስይታ ጋለክ አኔ የሰው ሀቅ ከወሰርኩ ወሰርኩ ነው እኔ እንደሱ አባውሸታ አላለቅስም አንቺ ፈቀኛ ስለሆንሽ አልቅሺ አይ ገና ያንቺ ማን አንቺ ማን እንደምጣላሽ እርግጠኛ ነኝ ፎቶሽን እንደዚህ ብልክላት ቮይስሽን ግን እንደ እንዳንቺ ባለጋ አይደለም ሴት ወልዶ ሴት አይደለም ያሳደገኝ ሚዩት አርጊ አሁን ሰሚራ ሀያት ሚዩት አርጊ እሱ ያውልክ እዚችኛዋ ጋር ሰሜራ ጋር አንድ ሺ ብር አላትበ አንድ ሺ አንድ መቶ ብር አይደለም በኢትዮጵያ አምስት ሺ ብር ልካላታለች። ልክ ያለው ሰምቼ ከአንድ ሺ አንድ መቶ ብር የኢትዮጵያ አምስት ሺ ብር ሲቀነስ ስንት ድርሃም ነው የሚቀራት? ጻፉልኝ። ወደ ዘጠኝ መቶ ድርሃም እያሉ ነው። ዘጠኝ መቶ ድርሃም ዘጠኝ መቶ ዘጠኝ እኮ እኔም እኮ አሁን ለማለት የፈለግኩት ልጅቷ አላስወራለች እ እንጂ እቺ ልጅ ድምጿ እንደዚህ ሆኖ ታማለች፣ እያየን ነው፣ እየሰማን ነው። መቼም ውሸት አይደለም። አረ በችግሯ ጊዜ ለደረሰችላት ልጅ ምን አልብት መልስላት። እዚህ ላይ ራሱ መውጣቱ ምን አስፈለገ ነው? አለብኝ አለች፣ አመነ ቃል። የላከችላትን ብር ቁረጪና የቀረውን ብር መልስላት። በችግርሽ ጊዜ ደርሳልሻ አለች። አለብኝ ያለችውን ሂሳብ ትስራና አለብኝ ያለችውን ሂሳብ ትስራና፣ በውስጥ እንጨርስ። ስለ መሲ ነይ ያለችኝ አሁንም ነይ ማሲ ነይ ካለች ደውባለሁ ለማሲ ጉርጓድ ይገባለሁ። ነይስ ካለች ግን እኔ አሁንም አንተን እና እሷን ነው ማከብረው። ስላንቺ እንሄድበት። ዘጠኝ መቶ ድርሃም ነው ችግር የለውም ችግር የለውም። ሎኬሽን ልክልሽ አለው ወደ እኔ ትልክ ያለሽ እኔ ጋር መታ ሀያት ትወስዳለች። ኦኬ እሷ ጋር ያለውን ምቃት አመጣለ። አንቺ ጋር ምንድን ነው ምንድን ነው ሀያት አንቺ ጋር ያላት ፓስፖርቷን። አንቺ ደግሞ ፓስፖርት የሚያዝ ጉዳይ መብት የለሽም ፓስፖርቷን ይዘሽ ነው የስታመጭ

ፓረሚ እኔ ታርሜ እየሰራሁ ነው። ስለዚህ እሱ ይጠርሰው እና አንድ ሰሚራ በፊት ደላላ ነበረች። አንድ ንደሚወት ርል በዚ ጥሩ ጎንሽን ልናገር ሰሚራ ከዚህ በፊት ደላላ ነበረች። ስንት ስንት ወንዶች መጥተው ያል አስለቅሳለች። አርፈሽ አትቀመጭ ጉዳይ ትታ መዳም ቤት ገብታለች። ይሄ ጥሩ ጎንሽ ነው። መጀመሪያ ላይ ስልክሽን ራሱ ጭራቅ ብዬ ነበር ሴቭ ያደረኩት ለኔ ደላለች ጭራቅ ስለሆነ ገባሽ? ይሄ ጥሩ ጎንሽ ነው። አሁን መዳም ቤት አልፈልግም። ነገር ግን ሰሚራ ልጅቷ 900 ድርሃም አላት 900ን ታመጫለሽ ከሀያ ቀን በኋላ ብላለች። ሀያ ምንም አይነት ስድድብ በዋሳብ ምንም አይነት ተደዋውላችሁ ምንም አይነት ነገር እንዳታወሩ ሀያ ቀን ሰጥቼሻለሁ። በሀያ ቀን ውስጥ ገንዘባን አምጪ ሀያት፣ ገንዘብ ሽልቶች ስትመጭ ፓስፖርቱን ታመጫለሽ። ሰሚራ፣ ምንድን ነው እሱ ሀገር ያለሽ መሲ። እኔ ከበደ ወሰደ ይመር ወሰደ አይመለከተኝም። እቃዬን ስታመጣ እቃዋን እሰጣታለሁ። አለቀ። አሁን ኖ ኖ ኖ፣ መሲ፣ ኖ ሶሪ ለሲይዝሽ ስትገግሚ ጋግርታም ስትሆኒ በደንብ ነው የማውቅሽ። ፓስፖርትን ወስደሻል። ሀያ ቀን በኋላ ብሩን አምጪ ብመ እቀበላታለሁ። ሀያት ብሯን አምጪ፣ ምንም አይነት ፓስፖርት የለሽም።